ህዳር 14 1989 ዓ.ም የኢትዮጵያ አየር መንገድ በረራ ቁጥር 961 በረራውን ከጀመረ ከ20 ደቂቃ በኋላ ከተሳፋሪዎቹ አንዱ ከመቀመጫው ተነስቶ ወደፊተኛው የአውሮፕላኑ ክፍል መሮጥ ጀመረ። ወዲያውም ሌሎች ሁለት ተሳፋሪዎችም ከመቀመጫቸው ተነስተው ይከተሉት ጀመር። በተሳፋሪዎቹ መሀል ሲያልፉም ቦምብ እንደያዙና በምንም አይነት ምክንያት ከመቀመጫቸው መነሳት እንደሌለባቸው ያስጠነቅቋቸው ነበር። ቀጥለውም ወደ በረራ መቆጣጠሪያ ክፍል በመግባት አውሮፕላኑ ላይ 11 ጠላፊዎች እንዳሉና መሄድ ወደሚፈልጉበት ሀገር እንዲወስዷቸው እንደሚፈልጉ ይነግሯቸዋል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ እንደምናላችሁ አላችሁ። በዛሬው ፕሮግራማችን በሀገራችን የአየር መንገድ ታሪክ ውስጥ ስለተከሰተው የአውሮፕላን ጠለፋ ታሪክ ይዘንላችሁ ቀርበናል። ተከታተሉ። በረራ ቁጥር 961 ንብረትነቱ የኢትዮጵያ አየር መንገድ የሆነ ቦይንግ 767 ሁለት ስልሳ ኢአር አውሮፕላን ህዳር 14 ቀን 1989 ዓመተ ምህረት ከአዲስ አበባ ወደ ናይሮቢ ሲሄድ ተጠልፎ የነበረ ሲሆን ከአዲስ አበባ በመነሳት ናይሮቢ አርፎ ወደ ብራዛቪል፣ ቀጥሎም ወደ ሌጎስ በመጨረሻም አቢጃን መዳረሻው አድርጎ ነበር የተነሳው። ይህን በረራ ለማድረግ የተመደበው አብራሪ ካፕቴን ልዑል አባተ ሲሆን በአውሮፕላን አብራሪነት ዘመኑ ከ1500 ሰዓታት በላይ ማብረር የቻለ ነበር። ረዳት አብራሪው ፈርስት ኦፊሰር ዮናስ መኩሪያ ደግሞ ከ6500 ሰዓታት በላይ የበረራ ሪከርድ ነበረው። ይህ የአውሮፕላን ጠለፋ የተደረገው አውስትራሊያ የፖለቲካ ጥገኝነት በሚፈልጉ ሶስት ኢትዮጵያውያን ነበር። አውሮፕላኑ መጠለፉን እንዳወቀ የአውሮፕላኑ ካፒቴን ነገሩን በአእምሮ ያብሰለስለው ነበር። ካፒቴን ልዑል አባተ በአውሮፕላን አብራሪነት ዘመኑ ሌሎች ሁለት የአውሮፕላን ጠለፋዎችን አሳልፎ በህይወት መትረፍ የቻለ ሲሆን በአጠቃላይ የአውሮፕላን ጠለፋ ሲያጋጥመው ይህ የሶስተኛ ጊዜው ነው። በዚህም ምክንያት ቀደም ሲል የገጠሙትን ጠለፋዎች በማስታወስ አንዳንድ ወሳኝ ነገሮችን ለማስታወስ ቢሞክርም ይህኛው እንደሌሎቹ እንደማይሆን ተረድቶ ነበር። ከኢትዮጵያ ወደ ኬንያ በመብረር ላይ የነበረው አውሮፕላን ከተለያዩ ሀገራት የመጡ 163 ተሳፋሪዎችንና 12 የአየር መንገዱ ሰራተኞችን በአጠቃላይ 175 መንገደኞችን የያዘ ነበር። ጠላፊዎቹ ወደ በረራ መቆጣጠሪያ ክፍል ገብተው እነሱን ጨምሮ 11 መሆናቸውን ከነገሯቸው በኋላ ረዳት አብራሪ ዮናስን ደብድበው ከክፍሉ አስወጡት። ቀጥለውም የድንገተኛ እሳት ማጥፊያውንና መጥረቢያውን በመያዝ ካፕቴን ልዑል መዳረሻውን ቀይሮ ወደ አውስትራሊያ እንዲሄድ ነገሩት። አሁን ባሉበት ሁኔታ አውስትራሊያ ድረስ መብራር በጣም ከባድ ነበር። ለዚህ ደግሞ የመጀመሪያው ምክንያት የነበራቸው የነዳጅ መጠን ኬንያ የሚያደርስ እንጂ አውስትራሊያ ሊያደርስ የሚችል አለመሆኑ ነው። ካፒቴኑም አውሮፕላኑ የሚፈልጉበት ቦታ ሊያደርሳቸው እንደማይችል ቢነግራቸውም ጠላፊዎቹ ግን ለመቀበል ፈቃደኛ አልነበሩም። የበረራ መጽሔት ላይ የቦይንግ 767 አይነት አውሮፕላን እስከ 11 ሰዓት ድረስ መብረር እንደሚችል ማንበባቸውንና ካፒቴን ልዑል ከዚህ ነገር ለመውጣት ሲል እየዋሻቸው እንደሆነ ይነግሩታል። ካፒቴን ሎል ግን የነዳጅ መቆጣጠሪያው ላይ ያለውን የነዳጅ መጠን እያሳየ እስከ ኬንያ ድረስ ብቻ ሊያደርሳቸው እንደሚችል ይነግራቸዋል። እነሱ ግን ስለሰሙት ነገር ግድም ሳይሰጣቸው የሚፈልጉት ካልተደረገላቸው የያዙትን ቦምብ እንደሚጠቀሙ በመዛት ካፒቴን ሎልን ማስፈራራት ጀመሩ። ነገር ግን ከአፍሪካ የባህር ዳርቻ ወጥተው ወደ ውቅያኖስ ከተሻገሩ በኋላ መሄድ ወደሚፈልጉበት ቦታ መድረስም ሆነ ወደ ኋላ ተመልሰው ማረፍ የሚችሉበት ምንም መንገድ አልነበረም። ጠላፊዎቹ ግን ይህን እያወቁም እንኳን የቱንም ያህል ቢነገራቸው ከፓይለቱ የሚሰሙትን ነገር አምኖ መቀበል አልፈለጉም ነበር። ከብዙ ተስፋ አስቆራጭ ክርክር በኋላ ከመሀላቸው ሁለቱ ተሳፋሪዎች ወዳሉበት ተመልሰው መንገደኞቹ እርስ በርስ ማውራታቸውን ትተው ጭንቅላታቸውን ዝቅ አድርገው እንዲቀመጡ ይነግሯቸዋል። ቀጥለውም ከበረራ አስተናጋጆቹ መሀል ሁለቱን በማስነሳት በሶስት የተለያየ ቋንቋ ለሁሉም መልእክት እንዲያስተላልፉ ያዟቸዋል። መልእክቱም አውሮፕላኑ መጠለፉንና መዳረሻቸው እንደተቀየረ የሚገልጽ ሲሆን በዚህ መሀል ጣልቃ ለመግባት የሚሞክር ሰው ካለ የያዟቸውን ፈንጆች እንደሚጠቀሙ የሚያስጠነቅቅ ነበር። በዚህ ጊዜ ያለምንም ተጨማሪ ነዳጅ አውስትራሊያ ሊደርሱ የሚችሉበትን መንገድ ማሰብ በጣም አዳጋች ነበር። ካፒቴን ልዑልም ተስፋ ሳይቆርጥ ማረፍና ነዳጅ መሙላት እንዳለባቸው ይህንን ለማድረግም አውሮፕላኑን ሞምባሳ ማሳረፍ እንዲችል እንዲፈጥሩለት ይጠይቃቸዋል። ይሁን እንጂ ጠላፊዎቹ ጥያቄውን እንደማይቀበሉትና ወዳዘዙት ቦታ ብቻ ዝም ብሎ እንዲሄድ ይነግሩታል። ቀጥለውም የመገናኛ ሬዲዮቹን በማቋረጥ ወደ ግራ ዞሮ ካሉት ቦታ እንዲያደርሳቸው ካፒቴን ልዑልን ማስገደድ ጀመሩ። ካፒቴን ልዑል ያሉትን ካደረገ መጨረሻቸው ምን ሊሆን እንደሚችል ያውቅ ነበር። ለአንድ ሰዓት ያክል ብቻ የሚቆይ ነዳጅ አውስትራሊያ ሊያደርሳቸው እንደማይችል ለማወቅ የበረራ ባለሙያ መሆንን የሚጠይቅ ነገር አልነበረም። ካፒቴን ልዑል ያዘዙት ነገር የሞኝ ስራ መሆኑን እንዲሁም ሁሉንም ወደ ከፋ አደጋ የሚከት እንደሆነ ደጋግሞ ለማስረዳትና ለማስጠንቀቅ ሞከረ። እነሱ ግን የሚናገራቸውን ነገር ተረድተው የተሻለውን አማራጭ ከመጠቀም ይልቅ ከስልክ ቁጥር ዝርዝሮች ላይ ወደ አውስትራሊያ መደወል የሚችሉበትን ቁጥር ፈልገው በማውጣት ወደ አየር ማዕከሉ ደውሎ በመምጣት ላይ እንዳሉ እንዲያሳውቃቸው ነገሩት። ካፒቴን ልዑል ወደ አውስትራሊያ መደወል ምንም እንደማይጠቅማቸው ቢያውቅም ይህን አጋጣሚ በመጠቀም ወደ ድርጅቱ የሬዲዮ መገናኛ በመደወል እየሄዱ ስላሉበት አቅጣጫና የቀራቸውን የነዳጅ መጠን አሳውቃቸው። ያደረገውን ነገር ሲያስተውሉ የጠላፊዎቹ አለቃ የጆሮ ማዳመጫውን ከካፒቴኑ ጆሮ ላይ ነጥቆ ጣለው። ከዛም ንዴት በተሞላበት ንግግር ያለ ምንም ማብራሪያ ወደ ግራ እንዲታጠፍ ባዘዘው መሰረት ካፒቴን ልዑል ወደ አውስትራሊያ ለመሄድ ወደ ግራ ታጠፈ። በመጨረሻም የአውስትራሊያን መንገድ ይዘው መጓዝ መጀመራቸውን ሲመለከት የጠላፊዎቹ አለቃ ዘና ብሎ በረዳት አብራሪው ቦታ ላይ ተቀምጦ ውስኪውን መጠጣት ጀመረ። ካፒቴን ልዑል አብሮት ለተቀመጠው የጠላፊዎቹ አለቃ አውሮፕላኑ ያለውን ነዳጅ እየጨረሰ መሆኑን በተደጋጋሚ ቢነግረውም አለቃቸው ግን ራሱን ጨምሮ አውሮፕላኑ ውስጥ ያሉትን ተሳፋሪዎች በሙሉ ትልቅ አደጋ ውስጥ እየከተተ መሆኑ አልገባውም ነበር። በዚህም ሳያበቃ መቆጣጠሪያው ላይ ያሉትን ቁልፎች በመነካካት የበረራውን ሂደት ያስተጓጉል ነበር። በዚህ ጊዜ ጠላፊዎቹ ስለራሳቸውም ሆነ ስለ ሌሎች ተሳፋሪዎች ደህንነትና የመትረፍ እድል ግድ እንደሌላቸው ተረድቷል። አውሮፕላኑ ላይ በአጠቃላይ አስራ አንድ ጠላፊዎች እንዳሉና ፈንጂ መሳሪያዎችን እንደያዙ የተናገሩትም ውሸት እንደሆነ ማሰብ ጀምሯል። ከባህሩ ዳርቻ እየራቁ በሄዱ ቁጥር የነዳጅ መጠኑን በዛው ልክ እየተመናመነ ነበር። አንድ አውሮፕላን ነዳጅ በሚጨርስበት ጊዜ ባለበት ቀጥ ብሎ አይወድም፤ ይልቁንም የሚሄዱበትን መስመር ይዞ ለብዙ ርቀት ቁልቁል ይንሸራተታል። ፓይለቶች እንዲህ ያሉ ሁኔታዎች ሲያጋጥሟቸው እንዴት አድርገው አውሮፕላኑን ማሳረፍ እንደሚችሉ ስልጠና ይሰጣቸዋል። ካፒቴን ልዑል ጠላፊዎቹን በወሬ ሲያዘናጋቸው ከቆየ በኋላ ወደ ህንድ ውቅያኖስ ከመሄድ ይልቅ መንገዱን በመቀየር አውሮፕላኑን ማሳረፍ እንዲችል ብዙ ደሴቶች ወዳሉበት የሞዛምቢክ ድንበር መጠጋት ጀመረ። ካፒቴን ልዑል ቀደም ሲል ወደ አውስትራሊያ ለመሄድ ወደ ግራ ከዞሩበት ጊዜ ጀምሮ ባቀደው መሰረት ከዚህ በፊት አይቶትም ሆነ ሄዶበት ወደማያውቀው ኮሞሮስ ደሴት መብረር ጀመረ። ሰዎቹ የነዳጁን መጠን ማለቁን ሲመለከቱ በቅርበት ያገኘነው መሬት ላይ እንድናርፍ አሳምናቸዋለሁ ብሎ በማሰብ እንዲሁም የተሳፋሪዎቹን ደህንነት በማስቀደም ወደ ኮሞሮስ ደሴቶች መንገዱን ቀጠለ። ሲጠጡት በቆይት ዊስኪ የሰከሩት ጠላፊዎች መረበሽና ችግር መፍጠር የጀመሩ ሲሆን አሁን አውሮፕላኑ በካፕቴን ሎል ቁጥጥር ስር መሆኑ ግልጽ ነበር። ደሴቶቹን ፍለጋ ብዙ ከበረሩ በኋላ ካፕቴን ሎል በርቀት ተመለከታቸውና በአቅራቢያቸው ሲደርስ በዙሪያቸው መብረር ጀመረ። ሰዎቹ ይህንን ሲመለከቱ ከተወሰነ ከፍታ በታች ወርዶ እንዳይበር አስጠንቅቀውት ስለነበር ግራ በመጋባት ምን እያደረገ እንደሆነ ጠየቁት። ብዙም ሳይቆይ የነዳጅ መጠኑ ከሚገባው በላይ መውረዱን የሚያመለክተው የነዳጅ መጠን ጠቋሚው መታየት ጀመረ። ካፒቴን ልዑልን በእቅዱ መሰረት አውሮፕላኑን በደሴቱ ላይ ለማሳረፍ እንዲፈቅዱለት ሰዎቹን ያለማቋረጥ ተማጸነ። ሆኖም ግን የሚሰማው አላገኘም ነበር። አውሮፕላኑን ለማሳረፍ ቀርቶ ካሉበት ከፍታ ዝቅ ብሎ ለማብረርም እንዳይሞክር ንዴትና ዛቻ በተሞላበት መልኩ አስጠነቀቁት። በዚህ ጊዜ በቀኝ በኩል ያለው የአውሮፕላኑ ሞተር ከጥቅም ውጭ ሆኖ ነበር። ካፒቴን ልዑል አንደኛው ሞተር መበላሸቱን የሚያሳየውን ጠቋሚ ምልክት እያሳየ ያሉበትን አደገኛ ሁኔታ ለማስረዳት ሞከረ። በመጨረሻም ሰዎቹ ፓይለቱ ካለበት ክፍል ወጥተው ምን ማድረግ እንዳለባቸው መነጋገር ጀመሩ። አሁንም ቢሆን ያሉበት ሁኔታ ምንም ያስጨነቃቸው አይመስሉም ነበር። ካፒቴን ልዑል ሰዎቹ ከወጡለት በኋላ ይህንን ብቸኛና በድጋሚ የማይገኝ እድል ተጠቅሞ ለተሳፋሪዎቹ ነዳጅ እየጨረሱ እንደሆነና የአውሮፕላኑ አንዱ ሞተር ከጥቅም ውጪ መሆኑን አሳወቃቸው። ቀጥሎም የጠላፊዎቹን ድርጊት በመከላከል እንዲያግዙ ትብብራቸውን በመጠየቅ ንግግሩን ቋጨ የዚህን ጊዜ ሰዎቹ በጣም ተበሳጭተው ካፒቴኑ ወዳለበት ክፍል በመመለስ ማይኩን ነጠቁት በዚህ ጊዜ ካፒቴን ልዑል አውሮፕላኑን ለመቆጣጠርና ያለምንም ችግር ማረፍ የሚችሉበትን መንገድ እያመቻቸ የነበረ ቢሆንም ሰዎቹ ግን በንዴት የመቆጣጠሪያ ቁልፎቹን መነካካት ጀመሩ ይህ ድርጊታቸው የአውሮፕላኑን ግንኙነቶች በማቋረጥ ከነበሩበት በባሰ መልኩ ለማረፍ አስቸጋሪ የሆነ ሁኔታ ውስጥ ከተታቸው። ካፒቴን ልዑል ሁኔታውን ለመቆጣጠር በሚያደርገው ትግል መሃል ሁለተኛው ሞተር መስራት አቆመ። አሁን የአውሮፕላኑን ከፍታ በመቀነስ በኮሞሮስ ደሴቶች ላይ ለማረፍ ከመሞከር ውጪ ሌላ ምርጫ አልነበረውም ነበር። የሰዎቹ አለቃ ይህንን ሲመለከት አውሮፕላኑን ለማረፍ የሚያደርገውን ጥረት ወዲያውኑ ካላቆመ እንደሚጎዳው እየዛተ ቢያስፈራራውም በሰዎቹ እጅግ የተሰላቸው ካፒቴን ልዑል ግን ለእኔ ለውጥ የለውም፣ አሁንም እንደሞተ ሰው ነኝ ምክንያቱም ሞተር የሌለው አውሮፕላን እያበረርኩ ነው ያለሁት በማለት መለሰለት። በሌላ በኩል ከመቀመጫው ተደብድቦ የወጣው ረዳት አብራሪ ዮናስ መኩሪያ ተሳፋሪዎቹ ካሉበት ቦታ ሆኖ ነገሮችን ያስተውል ነበር። አውሮፕላኑ በአደገኛ ሁኔታ ወደ ውሃ እየተቀረበ ነበር። በዚህም ምክንያት አንዳንዶቹ ተሳፋሪዎች የውሃ ላይ መንሳፈፊያ ጃኬታቸውን መልበስና በአየር መሙላት መጀመራቸውን በመመልከቱ ጃኬቱን ማጥለቃቸው ጥሩ ሆኖ ሳለ ገና ካሁኑ በአየር መሙላታቸው ልክ እንዳልሆነ በመንገር ስላጠቃቀሙ አንዳንድ መመሪያዎችን ያብራራላቸው ነበር። ስላጠቃቀሙ የሚችለውን ያህል ሲያግዛቸውና ሲያሳያቸው የቆየ ቢሆንም ተሳፋሪዎቹ ከተለያዩ የዓለማችን ክፍሎች የተውጣጡ በመሆናቸው የእንግሊዝኛ ቋንቋ የማይናገሩት መመሪያውን ለመረዳት ተቸግረው ነበር። የበረራ አስተናጋጆቹ ለተቀሩ ተሳፋሪዎች እንዲያሳያቸው ካደረገ በኋላ ወደ በረራ መቆጣጠሪያ ክፍሉ በመመለስ ካፒቴን ልዑልን መርዳት አለብኝ በማለት እንደምንም ታግሎ ወደ መቀመጫው መግባት ቻለ። በቦታው ተመቻችቶ ከተቀመጠ በኋላ ወደ መሬት ቁልቁል የተመዘገዘገ ያለውን አውሮፕላን ለመቆጣጠር በመታገል ላይ ያለውን የስራ ባልደረባውም በሚችለው ሁሉ ማገዝ ጀመረ። በዚህ ሁሉ መሃል ግን ሰዎቹ የመቆጣጠሪያ ቁልፎቹን መነካካትና የፓይለቶቹን ትግል ማስተጓጉል አላቆሙም ነበር። የከፍታ መቆጣጠሪያው አውሮፕላኑ ከውሃው የነበረው ርቀት 50 ሜትር እንደማይሞላ ያሳይ ነበር። በዚህ ጊዜ ሁለቱ ፓይለቶች ከዚህ በላይ ማድረግ የሚችሉት ነገር ስላልነበር አውሮፕላኑን ውሃ ውስጥ ቀስ ብለው ለማንሳፈፍ ተገደው ነበር። በደሴቱ ባህር ዳርቻ ላይ በመዝናናት ላይ የነበረች አንዲት ቱሪስት በዙሪያዋ የመታያቸውን ነገሮች ቪዲዮ ትቀርጽ ነበር። ይሁን እንጂ ከተለመደው መንገድ ወጣ ባለና እንግዳ በሆነ መልኩ ወደ ውሃው የተጠጋ ያለ አውሮፕላን ተመልክታ የሆነ የአየር ላይ ትርኢት እንደሆነ በማሰብ ካሜራዋን ወደሱ አዞረች። ነገር ግን የተመለከተችው የኢትዮጵያ አየር መንገድ በረራ ቁጥር 961 ወደ ውቅያኖሱ ተወርውሮ ሲወድቅ ነበር። የተቀረጸው ቪዲዮም ይህን ይመስላል። ካፕቴን ልኡል እና ረዳት አብራሪ ዮናስ የአውሮፕላኑን የታችኛው ክፍል ከውሃው ጋር ትይዩ በማድረግ ለማንሳፈፍ ሲሞክሩ የነበረ ቢሆንም የግራው ክንፍ ቀድሞ ወደ ውሃው በመግባቱ ሚዛናቸውን አስቶ አውሮፕላኑ በከፋ ሁኔታ እንዲከሰከስ አደረገው። በዚህ አሰቃቂ አደጋ በርካታ ተሳፋሪዎች ሕይወታቸውን ሲያጡ፣ መትረፍ የቻሉት ከአውሮፕላኑ ተወርውረው የወጡትና በፍርስራሾቹ መሃል ዋኝተው ወደ ውጨኛው የውሃ ክፍል መውጣት የቻሉት ብቻ ናቸው። አብዛኞቹ ተሳፋሪዎች ከአደጋው መትረፍ ያልቻሉት ቀደም ሲል ረዳት አብራሪ ዮናስ መኩሪያ የህይወት አድን ወይም የውሃ ላይ መንሳፈፊያ ጃኬታቸውን አውሮፕላን ውስጥ እንዳሉ በአየር መሙላት እንደሌለባቸው የነገራቸውን ባለመተግበራቸው ሲሆን ይህም አውሮፕላኑ በውሃ መሞላት ሲጀምር ዋኝተው መውጣት እንዳይችሉ አድርጎ ከጣራው ጋር ስላጣበቃቸው ነው። የተቀሩት ተሳፋሪዎች ደግሞ ከወንበራቸው መነሳት ሳይችሉ በመስጠማቸው ህይወታቸው ሊያልፍ ችሏል። ተአምር በሚመስል መልኩ በህይወት መትረፍ ከቻሉት መንገደኞች ውስጥም ቢሆን የህክምና እርዳታ የሚያስፈልጋቸው ስለነበሩ በባህር ዳርቻ አካባቢ የነበሩና ነገሩን የተመለከቱ ሁሉ ጀልባቸውን በመጠቀም ሰዎቹን ለማጓጓዝ እንዲሁም የተጎዱትን ወደ ህክምና ተቋም ለማድረስ ይረባረቡ ነበር። በጥሩ መልኩ የተደራጀ የህክምና አገልግሎት መስጫ ተቋም ባይኖራቸውም ነርሶቹና የድንገተኛ አደጋ ሰራተኞቹ ተሳፋሪዎቹን ለማትረፍ በሚችሉት መጠን ሲታገሉ ነበር። ምንም እንኳን በጣም ትንሽ ደሴት ብትሆንና ያላት የሰው ኃይል ውስን የነበረ ቢሆንም ሁሉም በመተባበራቸው የብዙ ሰዎችን ህይወት ማትረፍ ችለው ነበር። ሰባት የበረራ አስተናጋጆችን እንዲሁም ሶስቱን ጠላፊዎች ጨምሮ 125 ተሳፋሪዎች ህይወታቸው ሲያልፍ፣ ፓይለቶቹን ጨምሮ 50 ተሳፋሪዎች በህይወት መትረፍ ችለዋል። ሁለቱ ፓይለቶች ከፍተኛ የሙያ ስነ ምግባር እና ጥበብ በተሞላ መልኩ ተሳፋሪዎቻቸውን ከዚህ አደጋ ማትረፍ የቻሉ ጀግኖች ናቸው። ካፒቴን ልዑል ከጠላፊዎቹ ጋር እየታገለ የተሳፋሪዎቹን ደህንነት ለማስጠበቅ ሲያደርግ የነበረው ጥረት በእርግጥም ለዚህ በረራ ትክክለኛ ሰው እንደነበር ማሳያ ነው። ለዚህ ተግባሩም በፍላይት ሴፍቲ ፋውንዴሽን የፕሮፌሽናሊዝም ኢን ፍላይት ሴፍቲ አዋርድ ተሸልሟል። በዚህ አደጋ ህይወታቸውን ያጡ ተሳፋሪዎችም ከነሱ በኋላ ያሉት የተሻለና ደህንነቱ በተጠበቀ መልኩ መብረር እንዲችሉ ምክንያት መሆን ችለዋል። በዚህም ምክንያት ለወደፊት እንዲህ አይነት ችግሮች እንዳይከሰቱ ለማድረግ በአቪዬሽን ህግና ደንቦች ላይ በርካታ ለውጦች ተደርገዋል። ከነዚህም ለውጦች መካከል ከነዳጅ ጋር በተያያዘ ሊፈጠሩ ስለሚችሉ ችግሮች እንዲሁም አየር መንገዱ ላይ ሊሻሻሉ የሚገባቸው የደህንነት ፕሮቶኮሎች እና አውሮፕላኖች የሚበሩበትን መንገድ መለወጥ ይገኙበት። በዚህ አደጋ ህይወታቸውን ላጡ 125 ተሳፋሪዎች ነፍሳቸውን ይማር እያልን የዛሬውን ፕሮግራማችንን አበቃን። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።